በስም አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። ክርስቶስ ተንሣእ እሙታን በዐቢይ ኃይል ወስልጣን አሰሮ ለሰይጣን አጋዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ግንቦት አስራ ዘጠኝ በዚህች ቀን ከአባ መቃርስ ገዳም ቅዱስ አባት ቀሲስ ይስሐቅ አረፈ። ይህም አባት ከምስር ከታናናሽ ቦታዎች ከአንዲት ቦታ ነው። ወላጆቹም ድሆች ሲሆኑ፣ ግን በበጎ ስራ ባለጸጎች ናቸው። አረጋውያን መነኮሳትም የእጅ ስራቸውን ሊሸጡ ወደ ምስር በሄዱ ጊዜ ተከትሏቸው ወደ አስቄጥስ ገዳም መጥቶ ሲያገለግላቸው ኖረ። በቀንበራቸውም ተጠምዶ ታላቅ ተጋድሎን ተጋደለ። በዘመኑም ሁሉ ከቶ ምንም ጥሪት አላደረገም። እንደ አባቶቻችን ሁለት ልብሶችን ለምን አልገዛህም ሲሉት፣ እርሱም እኔ እስከ ዛሬ ሕዝባዊ ነኝ በዓለምም ሳለሁም ሁለት ልብስ የለኝም ነበር ብሎ ይመልስላቸዋል። ሁለተኛም አባቶቻችንም እኮ ሰሌንና ማቅ ይለብሳሉ፣ ለእኛም አንድ ልብስ ይገባናል፣ ይህ አይበቃንምን አላቸው። ሁልጊዜ የሚያለቅስም ሆነ። ለምን ታለቅ ሳለ ብለው በጠየቁት ጊዜ ወላጆች የሙተውብኝ ድሃ አደግ አድርገውኛልና፣ ይላቸዋል። ከምግቡም የማይጠንታ አመድ ጨምሮ እየበላ ብዙ ዘመናት ኖረ። ከዚህ በኋላ ጭንቅ በሆነ ደዌ ተይዞ በታመመ ጊዜ ከወንድሞች አንዱ ምግብ ሰርቶ አመጣለት፣ እርሱም ከቶ አልቀመሰም። ያም ወንድም ይህ ጥሩ ምግብ ነው ለበሽታህ መድኃኒትነት አለውና ብላ ብሎ ብዙ ለመነው። እርሱም ወንድሜ ሆይ መነኝ እኔ በዚህ ሄዳዊት ውስጥ ሰላሳ ዓመትን ኖር ዘንድ እወዳለሁ ብሎ መለሰለት። በዕድሜውም በሸመገለ ጊዜ፣ ትሩፋቱና ጽድቁም በበዛ ጊዜ ቅስና የሾሙት ዘንድ አረጋውያን ተሰብስበው ተማከሩ። እርሱም ከእርሳቸው ሸሽቶ ከተዘራ ማሳ ውስጥ ገብቶ ተሰወረ። እርሱንም እየፈለጉ ዞሩት፣ አላገኙትም። ያችንም ማሳ አልፈው ከዳሯ ተቀመጡ፣ ጥቂት ሊያርፉ። ከእርሳቸውም ጋር አህያ ነበረ ወደ ማሳውም ሩጦ ገብቶ ይህ አባት በተሸሸገበት ቦታ ቆመ። አህያውን ሊያስወጡትም በገቡ ጊዜ ያንን አባት አገኙት። ደግሞም እንዳይሸሽ ሊያስሩት ፈለጉ። አሁንስ አውቄዋለሁ የእግዚአብሔር ፈቃድ እንደሆነ አላቸው። ከዚያም አብሯቸው ሄዶ ቅስና ሾሙት። ከዚህ በኋላም ተጋድሎውንና ለአረጋውያን መታዘዙን ጨመረ። ወጣቶችንም በጎ ሥራ ያስተምራቸዋል። ሰምታችሁ የምትታዘዙ ሆኑ ከትሩፋት ሁሉ ይህ ይበልጣልና አላቸው። የሚያርፍበትም ጊዜ ሲደርስ ከእርሱ በኋላ የሚሰሩትን እንዲያስተምራቸው በዚያ ገዳም ያሉ ጎልማሶች በጠየቁት ጊዜ እንዲህ አላቸው። በገዳሙ ውስጥ ጸንታችሁ እንድትኖሩ እኔ ስሰራ ስታዩኝ እንደነበረ እናንተም እንዲሁ በፈቃዳችሁ ስሩ። እኛ አባቶቻችን ባረፉ ጊዜ አዝነን አልቅሰን ነበር። እንደሚሰሩትም በሰራን ጊዜ ከእነርሱ በኋላ ተጽናንተን በገዳም የምንኖር ሆን ይህንንም እያለ በፍቅር በሰላም አረፈ። የሕይወት አክሊልንም አገኘ። ለእግዚአብሔር ምስጋና ይሁን። እኛንም በጻድቁ ጸሎት ይማረን በረከቱም ትድረስን ለዘላለሙ አሜን። ሰላም ለይሳ ከመይሴ ምዎ ቀሲሰ ዛአመረ አቅ መንገለተ ግሂሰ ዝንቱ ጻድቅ ማመመንኮሰ ይገብረ ለስጋሁ ክሌታ አልባሰ ወሃመደ ማይጠንት ኢሴሰ በህብስት በህብስ ተውሰ። በዚችም ቀን ኃይለኛ ተጋዳይ ቅዱስ ኤስድሮስ በሰማዕትነት አረፈ። ይህም ቅዱስ ከእስክንድርያ ሀገር ከከበሩ ከቤተ መንግሥት ወገኖች ውስጥ ነው። አባቱም በብዙ ሰራዊት ላይ የተሾመ መኮንን ነው። ስሙም በደላውን ነው። የእናቱም ስም ሶፊያ ነው። ሁለቱም ከክርስቲያን ወገን ናቸው። ይህንንም ቅዱስ በወለዱት ጊዜ ኤስድሮስ ብለው ሰየሙት። ከብዙ ወራት በኋላም ከሃዲ ንጉሥ ዲዮቅልጥያኖስ የሚያደርገውን የኀጢአትና የበደልን ብዛት ባየ ጊዜ እርሱ ከመንግሥት ታላላቆች ውስጥ ስለሆነ ምስፍናውን ትቶ ከሚስቱና ከልጁ ጋር ገለል አለ። ስለ ክብር ባለቤት ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስም ስም መጻተኞች በመሆን ከዚህ ዓላዊ ንጉሥ ፊት ሸሽተው ሳሙኤል ከሚባለው ሰው ዘንድ ተሰብስበው በገዳም ተቀመጡ። ከዚህ በኋላም ለጣዖታት እንዳይሰግዱ ከንጉሱ ሸሽተው ስለተሰወሩ ከሃዲያም መጥተው በንጉሥ ዘንድ ነገር ሰሩባቸው። ወዲያውኑም አምስት መቶ ጭፍራ ልኮ ከፊቱ አስቀረባቸው። ከእርሱ ዘንድ በመገለላቸውም ንጉሥ ጠየቃቸው። እነርሱም እንዲህ አሉት የክብር ባለቤት ክርስቶስን በተውከው ጊዜ ተውነህ ታላቅ ስንፍናን አድርገህ ሰተሃልና አሉት። በሰማ ጊዜም ተቆጥቶ የበደላውን አንገት ይቆርጡ ዘንድ አዘዘ። የሰማዕትነት አክሊልንም አገኘ። ቅዱስ የዝድሮስን ግን ይመከር ይመከር እንደሆነ ብሎ አሰረው። ያን ጊዜ አስራ ሁለት ዓመቱ ነበረ። ከጥቂት ቀን በኋላም በአንገቱ የብረት ዛንጀር እና ገመድ አስገብተው ከንጉሥ ፊት አቀረቡት። ንጉሱም አልፈራህምን ልብህስ ለመመለስ አልመከረምን ብሎ ጠየቀው። እርሱም እኔ የቀናች ሃይማኖቴን ትቼ ወደ ስህተት አልመለስም አለው። ያን ጊዜ አራብተው ከምሰሶ ላይ ሰቅለው ደሙ እንደ ውሃ ስቲወርድ እንዲጨምቁት ንጉሡ አዘዘ። እናቱ ሶፊያም ከደሙ ወስዳ በንጉሱ ፊት ላይ ረጨች፣ እንዲህም አለችው፦ ከሰው ሁሉ አንተ የተረገምክ ነህ። እንዲሁ እህቱ አፎሚያም ደንጋዮችን አንስታ ንጉሱንና መኳንንቶቹን ወረወረችባቸው። ንጉሱም ተቆጣና ከወገባቸው መካከል እንዲቆርጧቸው አዘዘ። ቆርጠዋቸውም ምስክርነታቸውን ፈጽሙ፣ አክሊልንም አገኙ። ቅዱስ ኤስድሮስም ተሰቅሎ ሳለ በእናቱና በእህቱ ላይ የሆነውን ይመለከት ነበር። በወገቡም ላይ የእሳት ፍም ደፉበት። ደግሞም ሆዱን ሰንጥቀው አንጀቱን አወጡ፣ በተራራ ላይም ጣሉት። የሰማይ ወፎችና የዱር አራዊት አልቀረቡትም። መድኃኒታችንም ከሞት አስነስቶ እንደ ቀድሞ ሕያው አደረገው። ከዚያም ሂዶ በንጉሡ ፊት ቆመ። ንጉሱም ከብረት አልጋ ላይ አውጥተው ከበታችሁ ሳትን እንዲያነዱ አዘዘ። ሁለተኛም በብረት ላይ አስተኝተው አንጀቶ እስኪፈስ ድረስ ፈጩት። ከዚህም መድኃኒታችን አስነሳው። ደግሞም ሁለተኛ ከስምንት መቶ ነፍስ ጋር ሰቀሉት። ያን ጊዜም መድኃኒታችን አድኖ አስነሳው። ንጉሱም አይቶ በበሬ ቅርጽ በተሰራ ብረት ውስጥ አስረው በላዩም ድኝና ዘፍት ጨምረው ከበታችሁ ሰዓት እንዲያነዱ አዘዘ። ከጥቂት ቀን በኋላ ራሱ እንዲቆርጡት አዞ ቆረጡት። ያን ጊዜም ጌታችን ከሞት አነሳው። እነሆ ሲያስነሳው ሦስተኛው ነው። ደግሞ ከዚህ በኋላ እጅግ ከባድ የሆነ ድንጋይ በአንገቱ አስረው ወደ ባህር ጣሉት። ወዲያውኑ የመላእክት አለቃ ቅዱስ ሚካኤል አውጥቶ ከንጉሱ ፊት አደረሰው። ንጉሱም በከተማ መካከል እንዲሰቅሉ ታዘዘ። እንደዚህም ተሰቅሎ ሞተ። የክብር ባለቤት ጌታችንም አስነሳው። ይህም ሲያስነሳው አራተኛ ጊዜ ነው። ከዚህም ለአንበሶ ይጣሉት እግዚአብሔርም ነቢይ ዳንኤልን እንዳዳና አዳ ነው። ከዚህም በኋላ በየጥቂቱ ቆራርጠው እንዲከትፉትና በእንቅብ ሰብስበው ወደ ባህር እንዲጥሉ ታዘዘ። አሽከሮቹም እንዲሁ አደረጉበት። ያን ጊዜም የክብር ባለቤት ጌታችን ከሚካኤልና ከገብርኤል ጋር መጥቶ በባህሩ ዳር ቆመ። ከዚያም አውጥቶ አስነሳው ያለምንም ጉዳትም። ይህም ከሞት ሲያስነሳው አምስተኛው ነው። ንጉስም ባፈረና የሚያደርገውን በተሳነው ጊዜ ከወገኖቹ ጋር ተማክሮ በዚያ ያሰቃዩ ዘንድ እጅና እግሩንም ማስሮ ወደ ሰሎንቄ አገር ላከው። የሰሎንቄ አገር ገዥም አስቀድሞ ስለሚያውቀው ከቅዱስ ኤስድሮስ ጋር ቸርነትን፣ ርኅራሄን አደረገ። ንጉሱም ሰምቶ ተቆጣ። ያንን መኮንንም እንዲያመጡ ታዘዘ። ቅዱስ ኤስድሮስንም ወደ እርሱ መልሶ በእስር ቤት በረሃብና በጽማ አኑረው ቅዱሱም በስርዓቱ መጠን ታላላቅ ድንቆይ ታምራትን እያደረገ በሽተኞችንም ሁሉ አዳነ። በዚህችም በግንቦት አስራ ዘጠኝ ቀን በስድስት ሰዓት ከከተማ ውጪ እንዲሰቅሉት ንጉሥ አዘዘ። አየርም መላእክትን ተመላች። የክብር ባለቤት ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስም ብዙዎች ቃል ኪዳኖችን ከርሱ ጋር አደረገ። ያን ጊዜም ነፍሱን አሳልፈ በማይጠፋ መንግሥተ ሰማያትም የሰማያትነት አክሊላትን ተቀበለ። በተጋር ድሎ የኖረባቸውም አስራ ሁለት ዓመቶች ናቸው። እግዚአብሔርም ምስጋና ይሁን፣ እኛንም በአማላጅነቱ ይማረን፣ በረከቱን ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለኤስድሮስ ንጹሕ ምህብልያ፣ ወልደ በደላ ወንዝ አንጾኪያ ድኅረ ኮነን ወሎቱ በዘዚያው አራያ ምስለ እህቱ አፎሚያ ምስለ እሙ ሶፊያ፣ በእንተ ስሙ ተሰቅለ ለክርስቶስ ኬንያም በዝህችም ቀን ከቅዱስ ኤስድሮስ ጋር ስምንት መቶ አምስት ሺህ ሰባት ሰዎች በሰማይትነት አረፉ። በረከታቸውም ትድረሰን ለዘላለሙ አሜን። ሰላም እብ ሰማንያ አላፈ ሐምሳ እማተ ወሰብአተ ዘዚያሆሙ ትራፈ ማህበራን ኤስድሮስ እሉ ተመሲሎማ አፈ ለሐውፅዎቴ እምፁ ዘልፈ እንዘይትጓዱ ምስለ ክንፈ በዚህች ዕለት የዓለም ብርሃን የሆነ አባ ዮሴፍ አረፈ። ይህም ቅዱስ ያዩትና የሰሙት እስቲ ያደንቁት ድረስ በአባቱ ቤት ሳለ የዚህን ዓለም ጥበብ ሁሉ ተማረ። የቤተ ክርስቲያንንም መጻሕፍት ተረጎመ። ከዚህም በኋላ ዲቁና ሾሙት። የነፍሱንም ድኅነት እግዚአብሔር በወደደ ጊዜ ብርሃናዊ መልአኩን ቅዱስ ሚካኤልን ላከለትና ዮሴፍ ሆይ ይህን ኃላፊውን ዓለም ትወዳለህን? አስጸያፊ አይደለምን? በውስጡም ያለ ሁሉ አለው። ከዚያችም ጊዜ ጀምሮ እርሱ የመረጠውን መንገድ ይመራው ዘንድ እግዚአብሔርን እየለመነ ጾምና ጸሎትን ጀመረ። ከወለቃ አውራጃም ስሙ አባ ዘካርያስ የሚባል ነበረ። እርሱም ለዮሴፍ ዘመዱ የሆነ በጭልታም ዮሴፍን ወስዶ የምንኩስና ልብስ አለበሰው። ወደ ትግራይ ምድርም ወሰደውና በዚያ ተግባረ እድ ለምንኩስና ስራ የሚገባ ጽፈትንም ስፌትንም ተማረ። ከዚህም በኋላ ወደ በረሃ ዱር ገብተው የእንጨት ፍሬ እየበሉ ከዝሆኖችና ከአንበሶች ከዘንዶችም እየተፈተኑ በየአይነቱ በሆነ ተጋድሎ በመድከም ኖሩ። በጽድቃቸውም ኃይል ብዙ ታምራትን አደረጉ። አባ ናትናኤልም የጋለ ምንቸት በመሃል እጁ ይዞ በመነኮሳቱ ፊት ዞረ። አባ ዮሴፍም የሚያበስሉበት ማሰሮ በተሰበረ ጊዜ ወጡ ሳይፈስ አገናኝቶ እንደ ቀድሞ አደረገው። ገብርሄርም ህዝባዊ ሲሆን በሞተ ጊዜ ሊያጠምቁት ሲሉ ጌታዬ ኢየሱስ ክርስቶስ ኤጲስቆጶስነት ሹሞኛልና እኔ በእጅ ያጠምቃችኋለሁ አላቸው። እሊህም ቅዱሳን የትሩፋታቸውንና የጽድቃቸውን የአማረ ሥራቸውንም አሳዩ። ከዚህም በኋላ አባ ዮሴፍን ወደ ጳጳስ ወሰዱትና ቅስና ተሾመ። አባ ዘካርያስም ባረፈ ጊዜ አባ ዮሴፍ ወደ ሌላ ገዳም ሂዶ ሳይቀመጥ ቁሞ አርባ መዓልት፣ አርባ ሌሊት ጾመ። ከድካም ጽናትን በወደቀ ጊዜ ቅዱስ ሚካኤል መጥቶ አነሳው። ሁለተኛም ከገር ላፋ ፍጁን ዘርግቶ ሳይሰበስብ አርባ ቀን፣ አርባ ሌሊት ቆመ። ሰይጣንም መጥቶ ወደ ቆላ አወረወረው። የመላእክት አለቃ ቅዱስ ሚካኤልም ተቀብሎ ወደ መቆሚያው መለሰው። ደግሞም ከደንጋይ ዋሻ ውስጥ ገብቶ አርባ ቀን አርባ ሌሊት ያለ መብልና ያለ መጠጥ ኖረ። ሰይጣናትም ወደ እርሱ እየመጡ በየራሳቸው ምትሃት በማሳየት ያስፈራሩት ነበር። መላእክትም ያበረታቱትና ያጸኑታልም። ናላው በአፍንጫ ሲፈስ ድረስ በየእልፍ እልፍ እየሰገደም ኖረ። ከዚያም የትግራይን አውራጃዎች ሁሉ ዞረ። ወደ ሰሜንም ምድር ተሻግሮ ከያሬድ መቃብር ገባ። በደጃፉም ላይ ተቀርጾ አግኝቶ አንቀጸ ብርሃንን ተማረ። ሲመለስም ሽፍቶች አግኝተውት በድንጋይ ወገሩት፣ በበትርም ደበደቡት፣ በጦርም ወቅተው ጥለውት ሄዱ። አምላክን የወለደች የእመቤታችን የቅድስት ድንግል ማርያምም ወደ እርሱ መታ አዳነችው። አንዲት ቀንም የሴት በድና አግኝቶ በላያ በማተበ ጊዜ ተነሳች። ወደ ኢየሩሳሌምም ሶስት ጊዜ ሄዶ ከከበሩ ቦታዎች ተባርቋል። ወደ አባቶቻችን ሐዋርያት መቃብርም እስከ አገረ ባርቶስና ህንደኬ ደረሰ። ውሃው ከመላበት ወንዝም በሚደርስ ጊዜ በላዩ አማትቦ እንደ የብስ በእግሩ እየረገጠ ይሻገረዋል። አንበሶችና ነብሮች ይከተሉታል። ምግብ ባጡ ጊዜ ድንጋዩን ባርኮ ስጋ አድርጎ ይሰጣቸዋል። ከዚህ በኋላም ወደ አባታችን ተክለ ሃይማኖት ገዳም ደብረ ሊባኖስ ሄደ። ከአባተ ወልደ መድህንም እጅ አስኬማ ተቀበለ። አባተ ወልደ መድህንም ሊፈትነው ወዶ ሰባት የጽድ ቅርንጫፍ ሰብሮ ትከለው ብሎ ሰጠው። በተከላቸውም ጊዜ ወዲያውኑ በቅለው አደጉ። እስከዛሬም አሉ። ብዙዎችም ወደ እርሱ መጥተው በእርሱ እጅ መነኮሱ። በእግዚአብሔር አብና አምላክን በወለደች በእመቤታችን በቅድስት ድንግል ማርያም ስም ባነፃቸው በቤተ አብያተ ክርስቲያን በአንድነት ኖሩ። በአንዲት ዕለትም እመቤታችን ቅድስት ድንግል ማርያም ዕጣንን ሰጠችውና ከሀያ አራቱ ካህናተ ሰማይ ጋር የአሸናፊ እግዚአብሔርን መንበር አጠነ። ብዙ ጊዜም ወደ እርሱ ሐርያት እየመጡ ይባርኩታል። በአንዲት ዕለትም ነብር ከእናቱ እጅ ሕፃንን ነጥቆ ወሰደ። በአባ ዮሴፍም ስም ባማጸነችው ጊዜ በሶስተኛው ቀን መለሰላት። ለልጆቹም ገንዘብም ሆነ የእንስሳ ጥሪት እንዳያደርጉ፣ ሥጋ እንዳይበሉ፣ የወይን ጠጅ እንዳይጠጡ ትሕትናን ቅንነትን እንዲማሩ፣ ከንቱ ነገር ቧልትን እንዳይናገሩ፣ በቤተ ክርስቲያን ውስጥ እንዳይስቁ፣ ይህ ሁሉና የመሳሰለውን ስራ አሰራላቸው። ከዚህ በኋላም ሩጫዋን በፈጸመ ጊዜ በሰላም በፍቅር አረፈ። ደብረ ታቦር ብሎ በሰየማት ቤተ ክርስቲያንም ተቀበረ። ከእርሱም ቁጥር የሌላቸው ድንቆይ ታምራት ተገለጡ። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህ ጻድቅ ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለዮሴፍ ዮሴፍ ዘነሳ ሰላም ለዮሴፍ መንፈሰ ዮሴፍ ዘነሳ ከመ ይለቡ ስውረ ወከመ ይፈክር እንዘ ያፈጥን ጸልዮ ይሰግር ብግጉዓ ውስተ ምድር ሀበ በፍጽሙ ተጎዳ አራሊብ ጻዳ አይነማይ ነቃ በዝህች ምለት የከበረ አባት አባ አብየ እግዚ መታሰቢያው ነው። በረከቱም ከእኛ ጋር ለዘላለሙ ትኑር አሜን። ሰላም ለመሬ ተስጋከ ዘተውህቦ ስልጣን ከመይፈጽም እምበሊ አፋራዊት ግሩማን አብየ እግዚ ጻድቅ ኖ ኢየሱስ መድን እስር ኃይለ ፀሬ ዘውህቱ ሰይጣን ተቃውሞቶ ይጥ ብሲ ምስኪን አንድ አምላክ በሚሆን በአበወልድ በመንፈስ ቅዱስ ስም ግንቦት አያ በዝህች ቀን የከበረ ጻድቅ የኢትዮጵያ ንጉሥ ካሌብ አረፈም። በዝህችም ለት የሀገረ ቶና የከበረ አባት አባ አሞኒዎስ አረፈም። በዝህችም ለት የቅዱስ አሞኒ ረድ አባ ዳርማ አረፈም። ከአባ ሄሮዳና ከአባ ዘካርያስ ጋርም በሰማይትነት ለሞቱትም መታሰቢያቸው ነው። በዚህችም ቀን ከአባቶች መምህራን አስራ ስድስተኛ የሆነ በደብረ ሊባኖስ አበምኔት ሆኖ የተሾመ የከበረ አባት አባ ዘትረ ወንጌል አረፈ። ለእግዚአብሔር ምስጋና ይሁን። እኛንም በቅዱሳን መላእክት፣ ጻድቃን፣ ሰማዕታት፣ ደናግል፣ መነኮሳት፣ አበው ቀደምት ይልቁንም በሁለተገን ድንግል በምትሆን በእመቤታችን በቅድስተ ቅዱሳን በድንግል ማርያም ርዴትና በረከት አማላጅነቷም